ማብራሪያ ለመስጠት እዚህ ስለተገኘ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። እንደው ወደ ጥያቄያችን ከመግባታችን በፊት የአማራ ፋኖ በጎጃም የፋኖ እንቅስቃሴ ሰሞነኛ ሁኔታው ምን ይመስላል በሚለው ብንጀምር። አመሰግናለሁ። እንግዲህ የአማራ ፋኖ በጎጃም ሰሞነኛ እንቅስቃሴ ከዚህ ከመደበኛው ከከረምንበት ማጥቃት መከላከሉ በተጨማሪ በሶስት ዋና ዋና ተርቤ የሚከፈል እጅግ በጣም ጠንካራ የሚባልና ለውጥ ተጨባጭ ውጤት ሊያመጣ የሚችል ተግባራትን እያከናወነ ነው። የመጀመሪያው ስራ የኃይል ግንባታ ነው። እንግዲህ እናንተም ሚዲያዎች እንደምትከታተሉት በየአካባቢው እንቅሳቀሳቸው እንደምትዘግቡት በከፍተኛ ሁኔታ ኃይል እየገነባን ነው። ጦር እየገነባን ነው። የኃይል ግንባታ ወሳኝ ነው። በተለይ በዚህ የጦርነቱ ሁኔታ እየጨመረ በመጣበት ጊዜ እና አማራ ዘላቂ ጥቅም ዘላቂ ሕልውናውን ለማስከበር የሚጠበቅበትን ያህል መስራት ስላለበት በሚሊዮን የሚቆጠር ሰራዊት እና በሚሊዮን የሚቆጠር ዘመናዊ ጠመንጃ ያስፈልገናል። ለዚህ የኃይል ግንባታ ወሳኝ ነው። እዚህ ላይ እየሰራን ነው። መሰረታዊ የእግረኛ ስልጠና ወስደው የሚመረቁ ብርጌዶችን የሚቀላቀሉ በልዩ ሁኔታ ደግሞ በሴሬሞኒ እየተመረቁ ቀይ ቦኔት ለባሽ መለዮ ለባሽ ኮማንዶዎችም እንደዚሁ በብቃት፣ በንቃት፣ በጥራት፣ በብዛት ሰልጥ ነው አህዶችን መቀላቀላቸውን ይቀጥላሉ። ስለዚህ ኃይል ግንባታችን በከፍተኛ ሁኔታ በፕላን እየተሰራበት ያለና ውጤት እያመጣ ያለ የአማራን ወጣት በብዙ ፐርሰንት ታጥቆ ሰልጥ ነው ተዘጋጅቶ የመቀመጥ የህልውና ትግሉ ባለቤት የመሆን ተጋሪ የመሆን ተስፋ ሰጪ ብርሃን ያሳየ ስለሆነ ኃይል ግንባታው አሁንም ተጠናክሮ ይቀጥላል። በዚህ አጋጣሚ በሌሎች የሀገራችን አካባቢዎች የምትገኙ የአማራ ወጣቶች ወደ አካባቢያችን መታችሁ መሰረታዊ የሆነ የእግረኛና የኮማንዶ ስልጠና እንድትወስዱና አማራ ለሚያደርገው የህልውና ተጋድሎ አሻራችን ብታሳልፉ ጥሪ ማቅረብ ፈልጋለሁ። የኃይል ግንባታው ነው አንዱ። ሁለተኛው የሪፎርም ስራ ነው። እንግዲህ መዋቅሮች በፖለቲካም አደረጃጀት በማህበረሰባችን ላይ ባለውም የሲቪል አስተዳደራዊ አደረጃጀት በትልቁ ወታደራዊ አደረጃጀታችን በኩል የሚፈጠሩ ክፍተቶችን እየገመገምን የአቅም ማሻሻያ እያደረግን ሪፎርም እየሰራን በጥልቅ ግምገማ ተቋማችን ጠንካራ የማድረግ ህዝባችን ማኔጅ እያደረግን ጦራችንን ማኔጅ እያደረግን የጦር መሳሪያችን ማኔጅ እያደረግን አንደኛ ሀሳባችን የሚያድግበት ሁለተኛ፣ ተዋጊ ኃይላችን የጦር መሳሪያችን የሚያድግበት ሶስተኛ፣ የህዝባችን የተጋድሎው መጠን ሰፊ የሚሆንበት እና ድጋፉ የሚጨምርበት አራተኛው እና ቁልፉ ነገር ፖለቲካሊ እና ዲፕሎማቲካሊ ውጤታም የምናመጣበትን አትራክቲቭ የፖለቲካ መንገድ ለመከተል ሪፎርም አስፈላጊ ሆኖ ስለተገኘ ሪፎርሞችን እያደረግን ነው። ይህም ወሳኝ ምዕራፍ ላይ ደርሷል፣ ውጤት እያመጣ ነው። ሶስተኛው እና እየተካሄደ ያለው ተሀድሶ ነው። እንግዲህ ባለፉት 18 እና 19 ወራት ገደማ የአብይ አህመድ ወራሪ ኃይል ወደ አካባቢያችን ገብቶ በግልጽ ሲጨፋጭፍ ከጀመረበት ጊዜ ጀምሮ ራሳችን ለመከላከል በሰራ ነው ዲዛይን ውስጥ የነበሩ በርካታ መሰናክሎችን እያለፍን የድል ባለቤቶች እየሆንን አቅማችን እያደገ የመጣበት ጊዜ በመሆኑ በዚህ በየአካባቢው የተሐድሶ ስራዎች፣ ፕሮግራሞች እየተደረጉ ነው። ተሐድሶውም ትልቅ ግመና ያካተተ የድል ባለቤትነትን ከግምት ያስገባ የተከፈለው መስዋዕትነት መስመሩ ልክ ነው እንዴት ሲቀጥል በሚለው ጉዳይም ጭምር ፍሬ የሚያመጣ ሆኖ አግኝተነዋል። ስለዚህ ኃይል ግንባታውም ሪፎርምና ታድሶም በጥሩ ሁኔታ እየተሰራ ነው፣ ወደፊትም ይቀጥላል። አጠቃላይ ውጊያውም በተመሳሳይ በየአካባቢው እንደምታየው ማስከዳቱን በተመሳሳይ ተጠናክሮ የቀጠለበት ሁኔታ ነው ያለው። በአጠቃላይ ሰሞንኛ ማራፋ ነው ጎጃም እንቅስቃሴን ይመስላል። አመሰግናለሁ፣ ፋኖ ማርሸት። እንዲሁ ወደ ቀጣዩ ጥያቄ ስገባ ብዙ ጊዜ ፋኖ ነፍጥ አንጋቢ የፖለቲካ ቢወት የያዘ አዲሱ የምስራቅ አፍሪካ ሀይል ነው ስትሉ ይሰማል ና አሁን ላይ በሀገራችን ኢትዮጵያ እየተካሄደ ያለውን ፖለቲካዊ፣ ኢኮኖሚያዊ ና ማህበራዊ ክስተቶች ፋኖ እንዴት ያያቸዋል? ጥሩ ጥያቄ ነው። ፋኖ ምስራቅ አፍሪካ ውስጥ አንድ የሀይል አክተር የፖለቲካ አክተር ሆኖ ወጥቷል ስንል በአማራ ህዝብና በኢትዮጵያ ህልውና ላይ ሌሎች ጸረ አማራ ኃይሎችና ሌሎች አማራ እውቅና ያልሰጣቸው መንግስት ነን ባይ ኃይሎች የተናጠል ውሳኔ ወስነው አማራውን ወደ ዳግም እልቂትና ወደ ኪሳራ የመዳረግ መብት እንደሌላቸው ለማሳየትና የኛም ተዋጽኦ የኛም ትግል የኛም ኮንትሪቢዩሽን እንደውም አሁን ገዥ ነኝ ከሚለው ኃይል በላይ አቅም ያለው መሆኑን ለማሳየት ለመግለጽ ነው። በዚህ በምስራቅ አፍሪካ ቀጠና ውስጥ ከኢትዮጵያ ፖለቲካ አልፎ አሁን በዚህ ሰዓት አብይ አህመድ እንግዲህ በሶማሊያ በኩልም በኤርትራ በኩልም ጦርነት እንቀሰቅሳለሁ የሚል ከፍተኛ ዝግጅት እያደረገ ነው። ይሄ ዓለም አቀፍ ማህበረሰብ ያውቀዋል። የአብዛኛው የኢትዮጵያ ማህበረሰብም ያው ኢንፎርማሊም ቢሆን እየተነገረው ነው። በግልጽ ሚዲያ ላይ ወጥተው ተናግረውታል። የጦር መሳሪያም እየገዛ ነው፣ ኃይልም እያዘጋጀው ነው፣ የሚል ፕሮፖጋንዳ እየነዛ ነው። ስለዚህ እኛ እንደ ፋኖ ነው እንዳማራ ይሄ የአብይ አህመድ ጸባጫሪነት፣ ጦርነት ቀስቃሽነት ለመጨረሻ ጊዜ ያበቃ ዘንድ፣ አብይ አህመድ ወደ የትም ይዝመት ወደ የት፣ ማንኛውም አማራ ወደ አራት ኪሎ ነው ትኩረት የሚያደርገው። ማንኛውም አማራ ከእንግዲህ በጥሩምባ በፉከራና ሽለላ አረጎረው እየተባለ አብይ አህመድ የሚያዘምተው አማራ የለም፣ ሊኖርም አይችልም ወደፊት። አብቅቷል። ያዘመን አብቅቷል። ባለፉት ዘመናት እነ መለስ ዜናዊ ካልበሰለ ሽሮ ይሻላል ሽራሮ እያስባሉ አማራውን ኤርትራ ጋር በነበረው ውጊያ አስጨፍጥፈውታል። መንግስቱ ኃይለማርያምና ዚያድ ባሬ ባደረጉት ጦርነት ከፍተኛውን ቁጥር የሚወስደው እልቂት በአማራ ወጣትና በአማራ ሚሊሻ ላይ እየተከሰተ የተከሰተ ነው። ግንባር ቀደም ሰለባው አማራ ነው። ኢትዮ ኤርትራውን በተመሳሳይ ግንባር ቀደም ሰለባው አማራ ነው። አሁንም አብይና ህዋት ባደረጉት ጦርነት የጦር አውድማውም ተዋጊውም አማራ ሆኖ ከፍተኛ ዋጋ ከፍሏል። ፖስት ፕሪቶሪያ ሲዝለ ግን ከእንግዲህ በኋላ መንግስት ነኝ የሚል አካል የራሱን ዘላቂ ጥቅም መሰረት ያደረገ ጦርነት ቀስቅሶ ለሚያደርገው ማንኛውም ጥሪ አማራው እንደማይቀበለውና አማራ ለህሎ ነው ብቻ እየተዋጋ ይህን ጨፍጫፊ ስርዓት እስከሚያስወግድ ድረስ ማንኛውንም ዋጋ ከፍሎ ግዞውን ወደ አራት ኪሎ እንደሚያደርግ በዚህ አጋጣሚ ለማረጋገጥ ፈልጋለሁ። አብይም እየተዘጋጀ ነው። እኛም ወደ አራት ኪሎ ለመገስገስ እየተዘጋጀ ነው። ስለዚህ አብይ ወደ ሶማሊያም ህዶ ጦርነት ይግጠም፣ ወደ ኤርትራም ህዶ ይግጠም፣ ወደ የትኛውም ከኢትዮጵያ ውጭ ያሉ ጎረቤት ሀገራት ህዶ ጦርነት ቢገጥም የማንኛውም አማራ ትኩረት ወደ አራት ኪሎ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። አጥብቄ ነው ማስገንዘብ ፈልገው በየትኛውም የሀገራችን አካባቢ ያለ አማራ በዚህ አጋጣሚ ጥር ላደረግ እንፈልገው አዲስ አበባን ጨምሮ ያለ አማራ፣ ከኢትዮጵያ ውጭም ያለ አማራ በሀሳብም፣ በገንዘብም፣ በጉልበትም፣ በፖለቲካም፣ በዲፕሎማሲም በሚችለው ሁሉ ወደዚህ ትግል ይሄ ትግል አሸናፊ እንዲሆን ተሻጋሪ እንዲሆን ጠጠር መሮር አለበት። ጉዟችን ወደ አራት ኪሎ ና ወደ አራት ኪሎ መሆኑን ብቻ መገንዘብ ያስፈልጋል። ስለዚህ አብይ አህመድ እየጎሰመው ያለው የጦርነት ነጋሪት አንድ የግል ጥቅሙን መሰረት ያደረገ ሁለት ስልጣኑን ለመቆየት ለማቆየት የሚሄድበት ርቀት እንጂ የአማራውን የህሎና ትግል ትርፋማ የሚያደርግ አማራ በኢትዮጵያ ሀገረ መንግስት ላይ ያለውን አስተዋጽኦ የሚያጎለብት አማራን ከህሎና አደጋ የሚያወጣ እስካልሆነ ድረስ እንደውም የባሰ አማራውን ሰብአዊ ኪሳራ የሚያደርስ፣ ቁሳዊ ኪሳራ የሚያደርስ ጭምር ስለሆነ የአማራ ህዝብ ከዚህ ዘመን ጀምሮ ከእንግዲህ ምስራቅ አፍሪካ ውስጥ እና ኢትዮጵያ ውስጥ የሰላም፣ የአንድነት፣ የፍቅር፣ የፖለቲካ፣ የዲፕሎማሲ፣ የኢኮኖሚክ ማህበረሰብ እንዲሆን ነው የምንፈልገው እንጂ ጸባጫሪ፣ የጦርነት ተሳታፊ፣ የጦር ቀዳሽ ማህበረሰብ እንዲሆን አንፈቅድም አንፈቅድም። ህዝባችንንም እያስተማር ነው እየቀሰቀስ ነው ያለው። በዚህ ልክ ነው እኛ ጦርነት ውስጥ ያለ ነው አሁን አብይ አህመድ የሀገሪቱን ብሔራዊ ጦር አምጥቶ አካባቢያችን ላይ አስፍሮ እየጨፈጨፈን ስለሆነ ነው እንጂ የፖለቲካ ጥያቄያችን በዲፕሎማሲ በሰልፍ በፖለቲካ በሰላማዊ መንገድ ጠይቀናል። ስለዚህ አብይ አህመድ ወደኛ የመጣው የፖለቲካ ጥያቄያችንን በኃይል ጨፍልቆ የራሱን የፖለቲካ ግብ ለማሳካት ነው የመጣው። እኛ ደግሞ በፖለቲካ የጠየቅነው ጥያቄ በኃይል ብልጫ ተወስዶብን የፖለቲካ ጥያቄያችን እንዳይዳፈን እኛም የኃይል ብልጫ ወስደን የአብይ አህመድን የኃይል ቀልብሰን አሸናፊዎቹ ነን። ህዝባችንን ከሁሉ ነገር ለማውጣት እየተዋጋን እስካለን ድረስ ይህንን ጦርነት በሳቦታጅ ለመበተንና ትኩረት ለማሳጣት ሲል አብይ አህመድ ብሔራዊ ፊሽካ ነፍቶ ቀይ ባህር አሰብ እዚያ ጅቡቲ ሶማሊላንድ በሚል ቅስቀሳ ለሚጠራው ጦርነት አንድም አማራ አብራራው ይዞ እንደማይከተለው እና እንደማይከተል እንደማይችል ሁሉ ማንም አማራ የመሳተፍ ያለ መሳተፍ ግዴታው እንደሆነ ጭምር ማወቅ አለብን። በዚህ ልክ ልናሰርጽ ይገባል። ሌላውና ትልቁ ነጥብ እኛ የአሁን ከቀበሌ ጀምሮ የሲቪል አስተዳደር አለን። እንደምታየው ከፍተኛ የሆነ ቁጥር ያለው ተዋጊ ኃይል አለን። ደጀን ህዝብ አለን። ተጠባባቂ ጦር አለን። አሁን የሽምቅ የውጊያ ስልትን ያለነው የሽምቅ ትግል ያለ ነው። ይሄ ጦርነት ምናልባትም በቅርብ ወራት ወደ ኮንቬንሽናል ዋር ይቀየራል። ወደ ኮንቬንሽናል ዋር ሲቀየር እርግጠኛውን መናገር የምችለው ስርዓቱን እናሸንፋል። ስርዓቱን ካሸነፍን በኋላ ማንም ዓለም አቀፍ ማህበረሰብ፣ ማንም ኢትዮጵያዊ፣ ሌላው ሊረዳን የሚገባው ነገር የማንንም ሀገር የማንንም ህዝብ ብሔራዊ ጥቅም የማንንም ህዝብ ጥቅም መንካት አንፈልግም። ለዋላነት መዳፈር አንፈልግም። እኛ የምንፈልገው ከህልና የህልና አደጋ የተጋረጠበት ህዝብ አለን። አንድ እሱን ከህልና አደጋ ማውጣት፣ ሁለተኛ ብሔራዊ ጥቅሙ ብሔራዊ የማንነቱ የተገፋ ከኢኮኖሚ ከእውቀት ገሸሽ የተደረገ በአላማ በማንነት እንዲኮሰመ የተደረገ ማህበረሰብ አለን። እሱን አንገቱን ቀና አድርገን ሰርቶ መብላት ውሎ መግባት የሚችልበት ወልዶ መሳ የሚችልበት አትሞስፌር መፍጠር የኛ አላማችን። በዚህ ማዕቀፍ ውስጥ አሸናፊ የሚሆነው አማራው ብቻ ነው። ሌላ ኢትዮጵያ ጭምር እፎይታ ያገኛል። እፎይታ ያገኛል። ለምን በአማራው ኪሳራ፣ በአማራው የፖለቲካ ውድመት ውስጥ፣ በአማራው መጨፍጨፍ ውስጥ የአካልም የሞራልም የቁስም ኪሳራ በሌላ ኢትዮጵያ ላይ ሲደርስ ቆይቷል። ለምሳሌ አብይ አህመድ በወለጋ በጉራ ፈርዳ በመተከል ራሱ ያደራጀውና ሌሎች ታጣቂ ኃይሎች ሲጨፈጨፉት አማራውን ሌሎች ኢትዮጵያውያን ጭምር የአካልም የቁስም የኢኮኖሚም ሰብአዊም ኪሳራ ደርሶባቸዋል። የሞራል ኪሳራ ደርሶባቸዋል ኢትዮጵያን ጭምር። ስለዚህ እኛ ጠመንጃ እንስተን የእኛ ጠመንጃ ይሄን ጨፍጫፊ ስርዓት አስወግዶ ማዕከላዊ መንግስቱ ሲቆጣጠር የምንገነባው መንግስት የሌሎች ኢትዮጵያውያንን ጭምር የፎይታ የሚሰጥ የኢኮኖሚ የፍትህ፣ የውክልና ተጠቃሚ የሚያደርግ ነው ማለት ነው። ስለዚህ አብይ አህመድ በህይወት እስካለ ድረስ ጦርነትን በጦርነት እያዳፈነ የህዝብን ጥቅም የህዝብን ጥያቄ መልሶ መላልሶ በጦርነት ሽፋን እያራዘመ ህዝብ ለእልቂት የመዳረግ ፕሮግራም ይዞ የመጣ ሰው ስለሆነ ይህንን ማንም አማራ የመቀበል መብት የለውም፣ አይቀበለውም፣ ግዴታው ጭምር ነው። አማራ ከእንግዲህ በኋላ ፋኖም መንግስት ሆነ ማንም መንግስት ሆነ በኢትዮጵያ ፖለቲካ ውስጥ ኢትዮጵያ እከሌ ለመወረር ትሄዳለች ተብሎ የማንንም ሀገር ብሄራዊ ጥቅም ለመንካት ከማንም ሀገር ጋር እንደ ቀንዳንበሬ ለመቅጠም በሚያረጉት ፕሮግራም ውስጥ አማራው ተሳታፊ አይሆንም። አማራው የሰላም የእኩልነት የፍትህ ህዝብ ሞዴል ተምሳሌ ነው የሚሆነው። ይሄንን የአሜሪካን መንግስት የተባበሩት መንግስታት ድርጅት የአውሮፓ ዩኒየን የአፍሪካ ዩኒየን ሊያውቁት ይገባል። ሌሎች ዓለም አቀፍ ተቋማትም ዲፕሎማቶችም ሊያውቁት ይገባል። ከእንግዲህ በኋላ አብይ አህመድ ለሚጠራው ጥሪ አማራን አይመለከትም። አብይ አህመድ የሚያውጀው ጦርነት አማራን አይመለከትም። አማራን የሚመለከተው ጦርነት የአብይ አህመድን ወራሪ ሰራዊት ደምስሶ የአብይ አህመድ የዘረጋውን ስርዓት አፍርሶ አዲስ አስተሳሰብ የያዘ አዲስ የፖለቲካ ጀነሬሽን ገንብቶ አዲስ ሀገራዊ ተስፋን ማምጣት ብቻ ነው። ይሄ ነው እንቅስቃሴያችን። ሌላው አሁን አብይ ከሚረግጠው የማይረግጠው መሬት ይበልጣል። ኢትዮጵያ ውስጥ ለምሳሌ አማራ ክልል የሚባለው የሀብታዊ ዴሞክራሲ ክልል ውስጥ አስራ አራት ዞኖች አሉ። ከአስራ አራት ዞኖች ማለት ኢትዮጵያን ከሱዳን የሚያዋስነው ዞን አንዱ ነው። አማራን ከአፋር የሚያዋስነው ዞን አንዱ ነው። አማራን ከወለጋ የሚያዋስነው ዞን አንዱ ነው። አማራን ከትግራይ የሚያዋስነው ዞን አንዱ ነው። በነዚህ አካባቢዎች ውስጥ ከፍተኛ የሆነ የፋኖ እንቅስቃሴ እየተደረገ ነው። ከፍተኛ የሆነ የሽም ጌሽም ቅግ እየተደረገ ነው። እንደውም ህዝባዊ መሰረት ያለው ህዝባዊ ቅቡልነት ያለው የሲቪል አስተዳደር ተዘርግቶ እያንዳንዱ ማህበረሰብ የቻለ ምግብ እያጎረሰ ውሃ እያጠጣ፣ የቻለ መረጃ እየሰጠ እየተቀባበለ፣ የቻለ ሎጂስቲክ እያቀበለ፣ የቻለ ጠመንጃ ዞሮ እየተዋጋ ያለበት እንቅስቃሴ እየተደረገ ነው። አሁን የአብይ አንዳንድ ካድሬዎች እናረጋን ጨምሮ ያሉት በመካኔጅ በብረት ለበስ ታንክ ውስጥ ተደብቀው ነው በምድር ሲሄዱ። በተረፈ በሄሊኮፕተር ከባህር ዳር አዲስ አበባ እየተመላለሱ ሚዲያ ላይ እየተቀረጹ ነው ያሉት። ይሄ ስርአት የነሱ የሚዘውሯቸው ሚዲያዎች ላይ ያለ እንጂ መሬት ላይ በተጨባጭ ህዝብ የሌለው ኢኮኖሚ የሌለው የራሱ አስተዳዳዊ መዋቅር የሌለው የአፈራረስ ነው ስርአት ስለሆነ ይህ ስርዓት ቅቡልነት የሌለው በህዝብ ላይ የተጫነ እዳ መሆኑ ይታወቅ ይገባል። የናረጋ አስተዳደር የለም፣ ከግምት ውጭ ነው። ሚዛንም የለውም፣ መለኪያም የለውም። ከመለኪያ ከሚ አንድ ሜዥርመንት ነው። ስለዚህ አዲስ አበባ በሚደረግ የሆቴል ስብሰባ አልፎ አልፎ ባህር ዳር በሚደረግ በታንክ የተከበበ ሆቴል ውስጥ የሚደረግ ስብሰባ እና ሚዲያ ጋጋታ የሚፈጠር ተአምር የሚለወጥ አዲስ ነገር አይኖርም አማራው ባህር ዳርም ያለው አማራ የትም ሀገር ያለው አማራ ከእንግዲህ የናረጋ አስተዳደር ሰዋዊ ቁመና ኑሮት አስተዳደር ዘግቶ እንዳይንቀሳቀስ ማንኛውን ዋጋ እየከፍል ነው፣ ይቀጥላል። እስከ መጨረሻ ይቀጥላል። የሀገሪቱ የመጨረሻ ግድግዳ የሆነው ብሄራዊ ጦር ጋር ነው የገጠመው። ይሄ ብሄራዊ ጦር ለ ሰላሳ ደቂቃ ከአማራ ክልል ከሚባለው ቀጠና ውስጥ ቢወጣ የእኛን ኃይል ሊቋቋም የሚችል አንድ ምድር ሀይል አይኖርም። አሁን አረጋ ምን ይሻለን ይላሉ። አድማ ብተና አለን ይላሉ። ሌላ ጸጥታ ዘርፍ አለን ይላሉ። እነሱ ራሳቸው አለን ይላሉ። የአብይ ብያ ጦር ወጥቶ 30 ደቂቃ እኛን ሰርቫይቭ አድርጎ መቀጠል የሚችል ባህር ዳር ላይ አንድም ሀይል የላቸውም። እንደውም እኛ ወደ እነሱ አንሄድም። ራሳቸው ናቸው ሽምግልና አልከው ቄስ መለኩ ሲለው ታቦት አስወጥተው ጠመንጃቸውን ተሰውን ይመጣል። የእናረጋ ሚኒሾች የእናረጋ አድማ ብተናዎች እንደዚያ እንደዚህ አለ የሚያርጉት መከላከያ ባለፈው አይተነዋል። መራዊ ከተማ ላይ መከላከያ ለልዩ ኦፕሬሽን ብሎ ከተማዋን ለቆ ወጣ በአስራ አምስት ደቂቃ ውስጥ ቻይና ካምፕ የሚባለው ቦታ በፋኖ ተይዟል። እዚያ ውስጥ የነበሩት አድማ ብታሮች በሙሉ ጆር ላይ ብለው የሰጡት ይሄ ማለት የኛ የመሳሪያ አቅም፣ የኛ የማጥቃት አቅም፣ የኛ የጦር ኃይል አቅም ከምን ጊዜው በላይ እየጨመረበት የነ አብይ አህመድ አስተዳደር የመጨረሻው የሀገሪቱ ግድግዳ የሚባለው ብሔራዊ ጦር በእኛ እየተማረከ እየተደመሰሰ የጦር መሳሪያ እየተሸከምን በየቤታችን በገፍ እያስገባ ነው፣ በየደረጃ እያስገባ ነው ያለንበት ሁኔታ ነው። ስለዚህ በዚህ በፈረሰ ስርአት ላይ ማንም የሞራል ግንባታ ሰርቶ ማንም አስተዳደራዊ ግንባታ ሰርቶ እንዲያስቀጥለው መፍቀድ የለብንም። ሊፈቀድ የማይገባው እዚህ ላይ ሆነው ትንሽ ብሔራዊ ባንኳን ስለያዙ፣ እየፈረሰ ያለው ብሔራዊ ጦር ስለያዙ፣ መለስተኛ የዲፕሎማቲክ ቻናል ስላላቸው፣ ያ እዚህ የአገሪቱን ዋና ከተማ ስለያዙ ነው። አሁን ና አብይ አህመድ ሌላ ብሔራዊ ወጀብ አስነስተው እንደገና ደግሞ የኃይል አሰላለፍ የማያውቀውን የኢትዮጵያን ወጣት በትንሽዬ ታንክ አጅበው ወስደው እዚያ ደግሞ በዚያ ሰና በርሃል ያስፈጁ የሚጣጣሩት። እዚህ ውስጥ አማራ የራሱ ድንበር አለው። የሰው ድንበር አይገፋም። የሰው ሉዓላዊነት አይዳፈርም። የማንም ክብር አንነካም። የማንንም ብሔራዊ ጥቅም የማንንም ብሔራዊ ጥቅም የመንካት ፍላጎትም የፖለቲካ አላማ ፕሮግራም የለንም። በመላው ዓለም የሚገኝ መንግስት በመላው ዓለም የሚገኝ ማህበረሰብ ወንድማችን ነው፣ ወዳጃችን ነው። ከማንም ጋር ዲፕሎማሲ መስራት እንችላለን። በዚህ አጋጣሚ ከዚህ አማራ ክልል ካሉ 11 አራት ዞኖችን ጠቀስኩልህ እንጂ ኦሮሚያ ክልል በሚባለው አካባቢ በወለጋ ጀምረህ ከዚህ ከኛ ጎራባች ካለው አካባቢ ጀምረህ ቢዛሙ እዝ ይው በአደረጃጀቱ በጦር መሳሪያ፣ በሰው ኃይሉ ከፍተኛ የሆነ አደረጃጀት ፈጥሯል። ወደ ጥሩ መዋቅር አምጥተነዋል። በሌሎች አካባቢዎች የኦሮሞ ነፃነት ሰራዊት እያደረገ ያለው ተጋርሎ የኦሮሞን ሕዝብ ከዚህ ጨቋኝ ስርዓት ነፃ የሚያወጣ ነው። ስለዚህ የትግራይ ኃይሎች ህወሓቶችን ተመልከታቸው። አብይ አህመድ ትግራይን የረገጠው ለመጨረሻ ጊዜ መቼ ነው? አብይ አህመድ አሁን መምጣት ይችላል? ጎጃም፣ ጎንደር ሲሄድ እንዴት ሆኖ ነው የሄደው? ወለጋ ይሄዳል አይሄድም? አብይ አህመድ አፋርዶ አያውቅም። ስለዚህ ከሚገዛው የማይገዛው መሬት ይበልጣል። ከሚረግጠው የማይረግጠው መሬት ይበልጣል። ይሄ ስርዓት የለም። ያለው አዲስ አበባ ላይና አሚኮ ላይ ነው ያለው ያለው አዲስ አበባ ላይ ፋና እና ኢቲቪ ለዋልታ ላይ ነው ያለው። ሌላ ላይ የለም። ሙከሻምባን የሚባል አንድ የህንድ ቱጃር የደገሰበትን ብር ያህል የለውም። አብዬ አሁን ብሄራዊ ባንኩ ቢታይ ቀፎ ነው። አንድ ቱጃር ለሰርጌ ያወጣትን ያህል ገንዘብ የሌለው ሰውዬ እንደገና በብድር የጦር መሳሪያ ገዝቶ የደሃ ልጅ ህዶ እዚያ ድንበር ለማስጨፍጨፍ ከፍተኛ ጥረት እያደረገ ነው። ይሄንን ዓለም አቀፉ ማህበረሰብ ሊዋግዘው ይገባል። ኢትዮጵያ ሕዝብም ሊዋግዘው ይገባል። እኛ ግን እንዳማራ እስትንፋሳችን እስካለ ድረስ አንዲት አማራ እስከምትቀር ድረስ ወይኔ ነው ወይ አንተ ወይ ሌላ አማራ እስከሚቀር ድረስ እንቅስቃሴያችን ጉዟችን ወደ አራት ይሏል፣ ወደ አራት ይሏል። ስለዚህ አሁን ያለንበት ኢራ ዘ ኒው ቦርን ኢዝ ዴድ ኢን ኢራ ላይ ነው ያለነው። ይሄ የአብይ አህመድ የአሮጌ የአሮጌ ግሳንግስ ስርዓት እየፈረሰ የወደቀ እየሞተ ያለበት፣ አዲሷ ሀይል ደግሞ ዘ ኒው ቦርን ሲዝ ላይ ነው ያለነው ይሄ እየተ እየተወለደ ያለበት። ስለዚህ ይሄ ሀይል ለምስራቅ አፍሪካ ተስፋ ለኢትዮጵያና አዲስ ተስፋ ነው ኢትዮጵያንን የስልጣን ባለቤት የሚያደርግ የዲሞክራሲ የፍትህ ባለቤት፣ የእኩልነት ባለቤት የሚያደርግ የኢኮኖሚ ባለቤት የሚያደርግ ነው። ስለዚህ የሰውን ብሔራዊ እና ለዋላዊ ክብር ለመንካት ለመዳፈር በሚደረግ ወጀብና ጥሩምባ መንፋት ውስጥ አማራው ተሳታፊ እንደማይሆን ማስረገጥ እፈልጋለሁ። እንግዲህ ቀደም ብዬ ላነሰውን ለጥያቄ ምላሽ ስትሰጥ ወደ መደበኛ ጦርነት እንገባለን ብለሃል። መንግስት ባንኩም ታንኩም ከምድር እስካየር ኃይል ያለውን ስርዓት መደበኛ ጦርነት ለመግባት አቅሟላችሁ ወይ? እንዲው አሁን ያለው የፋኖ ቁመና መደበኛ ጦርነት ለማካሄድ አቅም አለው ወይ የሚል ጥያቄ ለማንሳት ፈልጌ ነው። እዚህ ላይ ምን ሐሳብ አለህ? ባንኩ በበኛ እጅ ነው። በነገራችን ላይ አብይ አህመድ የብሔራዊ ባንክ ማዘዣ ነው እንጂ ካሹ እጃችን ላይ ነው ያለው። አንድ ወረዳ ውስጥ ስንት ባንክ አለ? እነዚያ ሁሉ ባንኮች በእጃችን ናቸው። በጣም በጣም በጣም ረጅም ሰዓት ፈጀብን ከተባለ አማራ ክልል ውስጥ ያሉ ባንኮችን ሁሉንም ሁሉንም ለመቆጣጠር ገንዘባቸውን ካሾችን በጃችን ለማድረግ ማክስ የሚፈጅብን ከሁለት እስከ ሶስት ሰዓት ነው፣ በጣም የረዘመ ጊዜ ከተባለ። ስለዚህ ባንኩ አብይ አህመድ እጅ የለም። ብሔራዊ ባንኩ አለ ስልህ አንድ ብድርና ሌሎች አክሰስ የሚያደርግበት የባንኩ ቻናል ነው ያለው። ሁለተኛ ዋና መስሪያ ቤቱ ነው ያለው እንጂ ከፍተኛው የካሽ ስብስብና ከፍተኛው የከስተመር ሆልዲንግ ያለው እዚህ ነው፣ እኛ ቀጠና ነው ያለው። ስለዚህ ባንኮችን ማስተዳደሩ የምንጠብቀው እኛ ነው ለማለት ለማህበረሰባችን ለራሳችን ስንል በሶስት ቀን ያፈረስነው ስርዓት ተመልሶ እንዳያቆጠቁት ማህበረሰባዊ ጫና እያሳደርንበት ስለሆነ ባንኮችን በመጠበቅ አገልግሎት እንዲሰጡ በማድረግ ህዝባችን እንዳይበደልብን መደበኛ ስራውን እየሰራ እንዲታገል በሚል ነው በዚህ ዲዛይን ነው ባንኮችን የምንጠብቀው። ስለዚህ ባንኩ አሁን አማራ ክልል ከፍተኛው የባንክ ትራንዛክሽን የሚካሄድበት ቀጠና የአማራ ክልል ቀጠና ነው፣ ይታወቃል። ይሄ በእጃችን ነው ያለው የክልሉ ዋና ከተማ ባህር ዳርን ጨምሮ ከተማዋን ተቆጣጥረን ባንክ ያለውን ገንዘብ በሙሉ ለማውጣት ማክሲም የሚፈጅ ከሁለት እስከ ሶስት ማንም አይመክተንም። ይሄን አብይም ያውቀዋል እኛም እናውቃለን ዲፕሎማቱም ያውቀዋል ሁሉም ያውቀዋል የታወቀ ነው። ስለዚህ ባንኩ እጃችን ልን። አንድ ሁለተኛ ማህበረሰባችን ግብርም ድጋፍም እያደረገ ግብር እየገበረ ነው። ማህበረሰባችን ላይ እኛ አስተዳዳሪ ስራ ዘርግተን ከቀበሌ የሲቪል አስተዳደር ጀምረን መዋቅራችን ኢፌክቲቭሊ ህዝብን እንዲያስተዳድር ያስችል ዘንድ ግብር ጥለን ግብሩ እየተሰበሰበ ነው፣ በስነ ስርዓት አንድን መንግስት ገልብጠን እኛ መንግስቱን ግብር እያስገበርን ነው ማለት። አንድ ሁለተኛ ድጋፍ፣ ድጋፍን በተመለከተ የገንዘብ፣ የአይነት፣ የቁስ ድጋፍ እየተደረገ ነው ከማህበረሰባችን። ለእኛ የማያልቅ ነው፣ ይቀጥላል። ትግላችን ማህበረሰቡም እኩል ፋኖ አብሮ የህልውና አደጋ የተደቀነበት ህዝብ ስለሆነ ስለዚህ ኢኮኖሚውም በእጃችን ነው ቀምተነዋል። ህዝባችንም በእጃችን ነው ቀምተነዋል። ትግሉም በእጃችን ነው ቀምተነዋል። ወደ መደበኛ ጦርነት ወይም ከዚህ ከሽምቅ ትግል ወደ ኮንቬንሽናል ወር ትራንስፎርም ለማድረግ ኦልሬዲ ቅድመ ዝግጅቱን ተጠናቋል። አብዛኛው ነገር ጥሩ ጥሩ የሚባል ካፓሲቲ ላይ ነው ያሉ። ስለዚህ ማክሲመም የእኛን ብነግርህ ከጎጃም ተነስተን አዲስ አበባ ለመግባት በጣም ከረዘመ ሶስት ቀን ነው የሚፈጀው ከጓጽዮን ስሉልታ የሚፈጅብን ሰዓት ብቻ አስበው። አብይ አህመድ እኛ ጓጽዮን የወጣለት እሱ ዱባይ ነው። እርግጠኛ ሆኜ የምናገር የሚችለው እሚመክተን ምድራዊ ኃይል አይኖርም፣ እንዴት እንደምንዋጋው፣ እንዴት እንደምንገባ ስለምናውቀው። ስለዚህ አሁን ራሳችንን በሽምቅ ትግል ስልት፣ በመልሶ ማጥቃት፣ በደፈጣ ስልት ራሳችንን ከፍተኛ የሆነ የሰው ኃይልና የጦር መሳሪያ ዝግጅት እያደረግን ነው። ይሄ እንደ ጨረስን አጥረ ማምሰነው አዲስ አበባ እንገባለን። እስካሁን ወደ ኮንቬንሽናል ዋር ያልቀየር ነው። አንደኛ የማህበረሰባችን ንቃተ ህሊና አስተማማኝ የሚባል የፖለቲካ ሐሳብ ላይ እስከሚደርስ ነው እና ሪሶርስ ማኔጅመንት ላይ ጠንካራ የሆነ ሪሶርስ ማኔጅመንት ሲስተም እስከምንዘረጋ ነው። አንድ ሁለተኛ በስነ ልቦ ነው የበቃ በስንቁ በትጥቁ የተደራጀ ፋኖ እስከምንፈጥር ድረስ ነው። ሁለት ሶስተኛው ግን በምንደርስባቸው ከተሞች አዲስ አበባን ጨምሮ ምንም አይነት የሀብትና የሲቪል ማህበረሰብ ዳሜጅ እንዳይደርስ ከፍተኛ የሆነ ጥንቃቄ ስለምናደርግ ብቻ ነው። አሁን በሰላሳ ደቂቃ ውስጥ ባህር ዳርን መያዝ ይቻላል። አብይ አህመድ ግን ርኅራሄ የሌለው አረመኔ ስለሆነ የጦር ህግ ሱፊት የለም፣ ሰብአዊነት የለም፣ ኢኮኖሚ የሚባል የለም ማውደም ስለሆነ ያለ የሌለ ሀይሉን ተጠቅሞ ይችን ውብ ከተማ ባህር ዳርን እንዳያዋድምብን ስለፈራም ብቻ ነው እንጂ አብይ አህመድን ጠርገን በ30 ደቂቃ ውስጥ ከባህር ዳር አስወጣዋለን። በተመሳሳይ ከጓጮን ተነስተን ስሉልታ እስከምንገባ እንጦጦ እስከምንገባ ድረስ አብይ አህመድ አይመክተንም። እዚህ ላይ ከጓጮን ጀምረን እስከ አዲስ አበባ ድረስ በእያንዳንዱ ከተሞች በህዝብ ላይ ውስጥ ለውስጥ ንቃተ ለና እየዘራን በሌሎችም አካባቢዎች ንቃተ ለና እየዘራ እየዘራን ፋኖ መጣ ብሎ አንድም ማህበረሰብ ደንብሮ እንዳይሄድ፣ አንድም የንብረት መዘረፍ፣ አንድም የንብረት ጉዳት እንዳይደርስ ከፍተኛ የሆነ የሞራል ግንባታ፣ የአስተምህሮ ስራ፣ የንቃተ ሌላ መዝራት ስራ እየሰራ ነው። ስለዚህ ከጓዚዮን አዲስ አበባ የሚፈጀው ሶስት ቀን ነው። ከዚያ በላይ አይፈጅብንም። ትግሉ ረዘመ፣ ይፍጠንልን፣ አንድነት አምጡልን፣ ሞት በዛ፣ ደህየን፣ መንገድ ቆመ የሚሉ ጥያቄዎች ከአንድ የፖለቲካል ማህበረሰብ ካልሆነ አካል የሚሰነዘር ነው። አንደኛ። ሁለተኛ ከራሱ ከጠራት ከአብይ አህመድ አንጃዎች ቡርኖች የሚሰነዘር ነው። የሀገሪቱ ብሔራዊ ጦር ከ300 ሺህ በላይ ጦር በየአካባቢያችን ሰፍሮ ንጹሃን እየገደለ እየደፈረ እየዘረፈ ባለበት የአማራ ሕዝብ የርስት ጥያቄው የክብር፣ የሰብአዊ፣ የዲሞክራሲ፣ የፍትህ፣ የእኩልነት፣ የኢኮኖሚ ጥያቄው በጨፍጫፊ በአምባገነን መንግስት ተደፍጥጦ ባለበት ሰዓት መንገድ ተዘጋ፣ ተጉላላን፣ ጦርነቱ ረዘመ የሚሉ ሀሳቦች ተቀባይነት አይኖራቸውም። ይሄ ትግል በተያዘለት እቅድ በተቀመጠለት የጊዜ ገደብ በተያዘለት ስቴጅ እያደገ እየሄደ ነው። ማህበረሰባችን የዚህን ትግል እድገት በሳል ሆኖ ቻል አድርጎ እየተቸገረን ቢሆን መጠበቅ አለብን። የሚመጣው ውጤት አመት ሁለት አመት ከምትጉላለው በላይ የሚመጣው ደስታ ድል፣ ሀገራችን ስኬት ስለሚያጎናጽፍ ለእያንዳንዱ ኢትዮጵያ ፎይታ ስለሚሰጠው ይሄ ነው ሁኔታ። እንዲሁ በስተ መጨረሻ ፋኖ ማርሸት ብዙ ጊዜ ነፍጣን ስተን መታገል ጀመር ነው። አንድ ማህበረሰብ ከመጥፋት ለመታደግ ነው፣ እያላችሁ ብዙ ጊዜ ታነሳላችሁና፣ ሰሞንኛ ሷን ታርጌት ያደረጉ የድሮን ጥቃቶችን እንዴት ታየዋለህ? ሰሞኑን በርከት ያለ የድሮን ጥቃት እየፈጸመ ነው አብይ አህመድ። ህጻናትን ጨምሮ አዛውንቶች፣ ሴቶች፣ እናቶች እየተገደሉ ነው በድሮን አብይ። ማህበረሰባችን ሊረዳው የሚገባው ነገር አብይ እኮ መጀመሪያ ምን ሊያደርግ ነው የመጣው ወደ አዋጁን መልሳችሁ የ2015 የዳግም የተንሳኤ ሰሞን ብርሃኑ ጁላ መግለጫ ሰጥ ምንድን ነው ያለው? ፋኖን አላለም እኮ አማራን፣ ትጥቁን አስፈትተን እንኳን ትጥቁን ቀበቶ እናስፈታለን ነው ያለው። ማንን ነው ያለው? አማራን ነው ያለው። ስለዚህ ያዘጋጁትን ብሔራዊ ጦር እግረኛውን፣ መካናይዝዱን፣ አየር ኃይሉን ጭነው የመጡት ምን ሊያደርጉት ነው? ሊገሉ አይደለም ወይ? ሊገሉ ነው የሚመጡት። ሰው እየገደሉ ነው እየገደሉ ነው። እዚህ ውስጥ አማራው ምንድን ነው ማድረግ ያለበት? ዕለት ከዕለት ከሚደረገው ራስን የመከላከል ተፈጥሯዊ እንቅስቃሴ በተጨማሪ ፐርማኔንትሊ አማራ እንደ ሕዝብ ህልክ ሁኖ የሚኖርበትን ሲስተም እየዘረጋን እስከሆነ ድረስ የዚህ ትግል ተሳታፊ ባለቤት ነው መሆን ያለበት። መገለጫው ሄ ነው። ከዚህ በዘለለ ሊገል ሊጨፈጭፍ የመጣ ሊዘርፍ ሊያወድም የመጣ ሊደፍር የመጣ ቡድን ያሰበውን ሁሉ በቻለው መጠን እያደረገ ነው እንደውም ሞትን እየቀነስ ነው። የመሰረተ ልማት ውድመትን የቀነስ ነው። የድሮን ጥቃትን የቀነስ ነው። ጅምላ ጭፍጨፋን እየቀነስ ነው ያለነው በእኛ በሳል ወታደራዊ እንቅስቃሴ ነው፣ በእኛ በሳል ማኔጅመንት ነው የህዝብ አስተዳደር። ይሄ ሊታወቅ ይገባል። ስለዚህ ማንኛውም አማራ በየቀኑ በሚያየው እንቅስቃሴ ውስጥ የመረጃ ቅብብሎሹ፣ በየቀኑ በሚያየው የጥላት እንቅስቃሴ ውስጥ ራስን የመከላከል ተፈጥሯዊ እንቅስቃሴውን ማስተካከል አለበት። በሚሰጠው ኦሪየንቴሽን በየአካባቢ በሚሰጠው ኦሪየንቴሽን በዚህ ልክ መንቀሳቀስ አለበት። መልእክቴ ይሄ ነው። ከዚያው ጭፍጨፈው አብይ አህመድ እስትንፋስ ውስጥ ካለ ድረስ ይቀጥላል። በነገራችን ላይ አብይ ሱሉልታ ምሽግ ቆፍሯል፣ እንጦጦ ምሽግ ቆፍሯል። እርግጠኛ ነህ? ሽሮ ሜዳ አሜሪካ ኤምባሲ አካባቢ ይቆፍራል። ዝቅ ብሎ እዚያ 6 ኪሎ አካባቢ ይቆፍራል። የመጨረሻ ቤተ መንግስቱም ዙሪያ ውስጥ ቆፍሮ ሊዋጋ ይችላል። እስከዚህ ድረስ ስልጣን የጠመው አረመኔ መሀይም ሰውዬ ነው። በነገራችን ላይ አብይ አህመድ መሀል ቦሌ ላይ መንገዱ ላይ መስቀል አደባባይ ላይ ምሽግ ቆፍራል። በዚህ ደረጃ ያለ አረመኔ ስልጣን የስልጣን ጥም ያለበት ሰውዬ ስለሆነ አይገርምም። ሰውየውን በወርድና በቁመቱ ነው የምናውቀው። መሀይምነት ወለድ እንቅስቃሴ ስለሚያደርግ እኛም ለዚያ ከፍተኛ የሆነ ዝግጅት እያደረግን ስለሆነ መላ ኢትዮጵያዊ፣ መላው አማራ በፈጠነ ፕላትፎርም መሰረት እንዲደራጅ በአፋር የፋኖ እንቅስቃሴ ጀምረናል። የአፋር አካባቢ ያላችሁ አናብስቶች እንድትቀላቀሉ፣ ጋምቤላ ፕላትፎርም ሰርተናል፣ እንድትቀላቀሉ ደውይት